ወይ እንደዛሬ ሲጋዳት ምን እግዚአብሔርን እዚች ጋ ያስቀመጥኩት ስለ ሳቁ ነው። ሄም ይጋ ቀና ብር ያስቀመጥኩት ይህቺ ፎቶ ማለት ነውና የምር ቆኖና የምር በጣም ነው ሳቁት። እውነት እውነት ማለት ነው ምንድነው እህ ሰውን ሸኝተህ ታውቃለህ ወይ? አለ አዎ ሸኝቼ ያውቃለሁ፣ ወይ ማኪና ቦታ ድረስ ም ሸኝቼ ያውቃለሁ ሲል እኔ በሳቅ ፈረስኩ ፈረስኩ እግዚአብሔርን አይ ብሎ በጣም ነው የምታስቀኝ፣ እግዚአብሔር ነው። በነገራችን ላይ ልጆች ስራ ነው እየሰሩ እና ፎቶ ምናምን እና ሰውን ምናምን ስል የትኖሽ አውቃ ነው አይ አትሸኘኝ ምናምን ሲል ሰውዬ አሟል ምናምን የሚለው እንትን ግጥም አለ እና እኔ በጣም ማሳቅኝ። እውነት እውነት ማለት ነው እና ሰላም፣ ሰላም ውዳቼ፣ እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ባላችሁበት ቦታ ሰላማችሁ? ብዙ ኔ ደህና ናኝ። እንዴት ናችሁ? እንዴት ባላችሁ፣ እኔ ደህና ናኝ ውዳችዬ። ኢንስታግራም ላይ ማለት ነው እና የሆነ እንትና አየው ሼራ የው ብሎክ ማለት ነው ሰውን ሸኝቴ ታውቃለ የሚለው እንትን አድርገዋል። በጣም በሳቅ ፈረስኩ። የት ነው ሸኛው ፓኬ